ለማንኛውም አልነት ዛሬ አንድ ነገር ይዤላቸው አልቻለሁ። ግን ጉንፋን ትንሽ ይዞኛል። እኔ በቃ ሳኡድ አረቢያ ላይ መጥቼ ያልተፋታኝ ነገር ቢኖር ጉንፋን ነው። እኔ እኮ መቼ ሊተወኝ ነው? መቼ ሊፋታኝ ነው? ኧረ በስመ አብ ጭርሱም በቃ አስራ አምስት ቀን ቆይቶ ይመለስብኛል። አስራ አምስት ቀን ቆይቶ ይመለስብኛል። እንዴት ነው ነገሩ? ለእኔም ጊዜ ይሰጣኝ እስኪ። ለማንኛውም አልነ ወደ ገደበ ስገባ ዛሬ ለእህቶቻችን አረብ ሀገር ለሚኖሩ እህቶቻችን እግራቸውን ለሚያማቸው አንድ ጥሩ ነገር ይዤላችሁ መጥቻለሁ። ትጠቀሙበታላችሁ። ወይኔም እግሌን ያመኝ ነበር እና በጣም ከፋርማሲ ከሴሬሪያ ብዙ ነገሮች ይገዛ ነበረ። ግን ግን እኔ መፍትሄ አላገኘሁ ነበር። መፍትሄ አላገኘሁ ነበር። እንደው እንደዛው ነው በቃ እየባሰብኝ ነበር የሚሄደው ምናምን። ግን አሁን አንድ መፍትሄ ያገኘሁ አንዲት እህቴ የተዋወቅሁበት በስራ ቦታ ሆነ ነገር ተጠቃሚ ብላ ሰጠችኝ። እሱ ምንድነው? ፊክስ ተጠቃሚ ያለችኝ ማለት ነው። ፊክስ ፊክስ ያቃጠላል፣ ግን ያው ፊክስ በጣም ጥሩ ነው። በነገራችን ላይ ብዙ ጥቅሞች አሉት። እኔ ለጉንፋንም አሁን ያው ጉንፋን ስለያዘኝ ጠቀባሉ። ለጉንፋን ግን ደግሞ ከዚህ በተለየ መልኩ በጣም ብዙ ጥቅሞች አሉት ፊክስ ሆኖም ግን ዛሬ እኔ ይዤላችሁ የመጣሁት ለውስጥ እግራችሁ ለሚያማችሁ እግራችሁን ለሚያማችሁ ብዙ ቆመን እግራችሁን ለሚያማችሁ እህቶቻችን ይሄ በጣም ጥሩ ነው። ተጠቀሙት። ማታ ማታ ስትተኙ ውስጥ እግራችሁን ቅብት አድርጋችሁ ሹራብ ልብስ አድርጋችሁ ተኝታችሁ ጠዋት ስትነሱ ትጥብባል። በጣም በጣም ጥሩ ለውጥ ታይበታላችሁ። ተጠቀሙት። የእውነት የለም እላችሁ፣ በጣም እኔ በጣም ጠቅሞኛል። በቃ እኔ ይሄን መጠቀም ከጀመሩ ጀምሮ ፊክስ ማታ ማታ በቃ ግሬን ቅብት እያደረጉ ጠዋት ታጠባሉ። ና ከዛ በጣም ጥሩ ነው ለውጥ ያድርጉበት። ከዛ ወዲህ እኔ አሞኝ አያውቅም። ግሬን ምናምን ና ያቃጠለኝ ነበር። ከዛ ፊት በቃ ግሬን ያመኝ ነበር። በቃ የሆነ እምቆምበት ነው መሰለኝ ምናምን በቃ ያመኝ ነበር። ና ከዛ ያው ይህን መጠቀም ከጀመሩ ጊዜ ጀምሮ በጣም ጥሩ ለውጥ አይቼበታለሁ። እህቶቻችን ተጠቃሙት። ጥሩ ለውጥ ታዩበታላችሁ። በጣም ጠቃሚ ነው። ተጠቀሙ። ትላላችሁ ምርቶቼ ግን፣ ቪዲዮዬን ሰብስክራይብ እያደረጋችሁ እንዲሁም ደግሞ ጥቅም ያገኛችሁ ታተሙን ፊትም ተጠቅማችሁ የምታውቁ ወዞቻችን ካላችሁ ካላችሁ እንግዲህ ወዬ በሉን። ግን ቪዲዮ ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱ። ማን ነው እንዴ? ምንድነው እንደዚህ ፍዝዝ ማለት? ሰብስክራይብ አርጉኝ እንጂ እንዴ! ላይክ እያደረጋችሁ ማለት ነው። ማኑ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ነው። ልጅ ልጅ ነው የሚይዘው እና ድምፁን እየሰማችሁ ነው። በቃ እኔ ስነጋገር አያስጫውተኝም። በነገራችን ለቪዲዮ ምናምን ለመቅራት ትፈልግ አያስጫውተኝም። ግንባርሽ ገብቷል ደግሞ እንዳትሉኝ ማለት ነው። ያ ፊልተር የመጀመሪያ ጊዜ ቪዲዮ ስቃሮች ግን ያው ትጠቀሙበታላችሁ ለእናንተ ጠቃሚ ነገር ነው ብዬ ነው ልላችሁ የመጣሁት። ተጠቀሙት። በጣም ጥሩ ጥሩ ጥሩ ለውጥ ታገኙበታላችሁ። እኔ በጣም ጥሩ ለውጥ አገኝቼበታለሁ። አዮ በእጅ እንደ ዝንብዝ እያለኝ ነው የራሴ ሪቪውን አሳያችሁ ነበር፣ ግን የሰው ልጅ ነው እና ምንላችሁ ነው፣ ተጠቀሙት፣ ተጠቀሙት። በጣም ጥሩ ለውጥ ታገኙበታላችሁ። እና እህቶቼ ወንድሞቼ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ግን ሳብስክራይብ ላይክ ማድረጋችሁን እንዳትረሱ። አስተያየት ደግሞ ኮሜንታችሁን እንዳስቀመጣችሁ አበረታቱኝ። ይዘታችሁን ከመዳም ኮሽና በአዲስ ቪዲዮ እስከምንገናኝ ቸር ሰንብቱ። መልካም ጊዜ ይሁንላችሁ።